አሰላም አለይኩም ወራህመቱላሂ ወበረካቱህ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች ሊደርት ሼር እያረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ላችኋለሁ። የተለያዩ ቪዲዮ ይዤ ላችሁ ቀርባለሁኝ። ይሄ ቻናል የስራ ቻናል ነው፣ የስራ ቻናል እንግዲህ አበረታቱ። ቆይቷል ከከፈትኩት ቻናሉ ያው ታግዶብኝ ነበር፣ አሁን ተለቋል ሼር እያረጋችሁ እንዲሁም ለሌሎች እንዲደርስ እንግዲህ ቻናሉ አሳድጉልኝ፣ ይላችኋል በተተተና ጠይቃችኋለሁ። ይሄ በጣም የሚያምር ትራስ ጨርቅ ሀፍ ስራ ነው። የፊራሽ ጨርቁም ሀፍ ነው። ትራሱም ሀፍ ነው። የፊራሹም ሀፍ ነው። ቤቢውም አንድ አይነት ማለት ነው። ማች የሆነ ከምግብ ሱፍራ ጋር የተሰራ 14 ትራስ ጨርቅ፣ አስር ቤቢ፣ አራት ፊራሽ፣ አንድ የምግብ ሱፍራ ማለት ነው ወደ ሚዛን የሚላክ ነው። ወደ ሚዛን ቴፒ ካውቃችሁት ይሄ ሱፍራው እንደምታዩት እንግዲህ በጣም ያምራል። እስከዚህ ድረስ ነው። ቁመቱ ሁለት ሜትር ነው እንደዚህ ስፋቱ ደግሞ አንድ ሜትር ነው ማለት ነው። በአንደኛው ላስቲክ በአንደኛ ደረጃ ላስቲክ ነው የተሰራው። ሁሉም ኦሪጂናል ነው። እንግዲህ ጥራቱን ጠብቆ የሚሰራ ነው። እንግዲህ ውድ ደንበኞች እንግዲህ እናንተም ለማዘዝ እንግዲህ በአካል መምጣት የምትፈልጉ ማታችሁ ማዘዝ ትችላላችሁ። የምገኘው ኢትዮጵያ ውስጥ ወሎ ኬሚሴ አረፋዊ ገበያ ግባያ ማዕከል 41 ቁጥር እገኛለሁ መታችሁ ማዘዝ የምትፈልጉ በአካል መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ደግሞ ቴሌግራም፣ ኢሞ፣ ዋትሳፕ እጠቀማለሁ። እንግዲህ ያው ቁጥሬ የታዋቂ ነው። ሰላሳ አንድ ቤቱን በዛ ግቡ ብላችኋለሁ። እንግዲህ ውድ ደንበኞች የተለያየ ቪዲዮ የተለያየ ዲዛይን ለመምረጥ እንዲሁም ከለር ለመምረጥ ደግሞ ቴሌግራም ቻናል ላይ ገብታችሁ አውርዶ ማለት ነው ጆይን ብላችሁ እንግዲህ ውድ ደንበኞች እንግዲህ የተለያየ አረቢያን መጅልስ ማንኛውንም መጋረጃ ይሄ የሁሉም ምርጫ እንደ ማንኛውም ትዕዛዝ ነው እንግዲህ የማቀርበው ማለት ነው። እናንተ የፈለጋችሁትን ማዘዝ ትችላላችሁ። አረቢያ መጅልስ፣ እንዲሁም ሙሉ የወይባ እቃ ጭስ አቀርባለሁኝ ማለት ነው ወደ ደንበኞቼ የተለያዩ ቴሌግራም ቻናሎች ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው መሆኑ። እንግዲህ ወደ ላይ ስንመለከት ይሄ መጋረጃ በጣም ያምራል። አምስት በአራት የፍሬንች ዶር መጋረጃ ነው። ዳንቴል መጋረጃ ይባላል። መጋረጃ የተለያዩ አሉ። እንግዲህ ብዙ አይነት ናቸው። ኳሊቲ አለ፣ ከፋይ ማኪንግ አለ። ይሄ ደግሞ የዳንቴል መጋረጃ ስስበስስ አለ ማለት ነው። እንዲሁም ደግሞ በትራስ ጨርቁ ከዚህ ላይ ተቆርጦ የሚሰራ መጋረጃ አለ። እናንተ በፈለጋችሁት መሰረት፣ እንዲሁም ደግሞ ኖርማል መጋረጃዎች አሉ። ሜትር ተኩል ሜትር ተኩል ማለት ነው። የላይለን መጋረጃዎች ማለት ነው። እናንተ የፈለጋችሁትን እዘዙ። እኔ ታዛዣችሁ ነኝ ማለት ነው። እንዲሁም የፈርኒቸር እቃዎች፣ የኪችን ካቢኔት የወጥ ቤት እቃዎችንም ማንኛውንም በቃ እናንተ የምትፈልጉት ለቤተሰብ ሀዲያም ከፈለጋችሁ እንግዲህ የመዳም ቅመሞች አቀርብላችኋለሁ ማለት ነው። የፈለጋችሁበት አገር እልክላችኋለሁ በትራንስፖርት ማለት ነው። እንሻላ እዘዙ። አጎበርም እንግዲህ አሁን የቢንቢ ወራት ነው። አጎበርም ከፈለጋቸው አጎበር አለ። በተለያየ አጎበር አለ። በአራት ማዕዘን የሚሰካካ አጎበር አለ። በብረት አለ። እንዲሁም ደግሞ ከላይ የሚንጠለጠል አጎበር አለ። ብዙ አይነት አጎበሮች አሉ። ለአራስ ቤትም እንዲሁም ደግሞ ለኖርማል አሁን ወራቱ እንግዲህ ቢንቢ ሰአት ስለሆነ ከፈለጋችሁ እሱንም አቀርብላችኋለሁ ማለት ነው። እናንተ ሽርሽር እያደረጋችሁ ቻናሉን አሳድጉልኝ። እዚህ ጋር ደግሞ ይሄ የሌላ ሰው ትእዛዝ ነው። ኢንሻ አላህ ቪዲዮውን እሰራላችኋለሁ። ያው ዝም ብዬ ላሳያችሁ ብዬ ነው። እዚህም እንደምትመለከቱት እንግዲህ የሁሉም ምርጫ ስለሚለያይ ማለት ነው። ውድ የኢትዮ ቤተሰቦች እንግዲህ እዘዙ ላችኋለሁ የምታዙም እዘዙ ማታዙም እንግዲህ ቻናሉን አሳድጉልኝ፣ አያስከፍልበትም። ይሄ ትራስ ጨርቅ ደግሞ አዲስ የመጣ ነው። ይህ አሁን በቅርብ የመጣ ነው። ገና 15 ቀን ራሱ አልሆነውም። በጣም ያምራል ማለት ነው፣ ለየት ይላል። ያው እንደዚህ ዲዛይኑ ምናምን ለየት ያለ ነው። ኳሊቲነቱ ሁሉም ጥራቱን የጠበቀ ነው፣ ደረጃውን የጠበቀ ነው። ግን ያው ዲዛይኖቹ የተለያዩ ይመጣሉ ማለት ነው። ውድ ደንበኞቼ እናንተ እዘዙ፣ እኔ ታዛዛችሁ ነኝ ማለት ነው። የተለያዩ አቀርብላችኋለሁኝ ማንኛውንም እኔ ጋር ያለውንም ያው እኔ ጋር እንዳለ ታዛላችሁ፣ እኔ ጋር የሌለውንም ደግሞ እንዲሁም በእግር መንገድ የሚገዛም ካለ እገዛላችኋለሁኝ እላችኋለሁ። እንግዲህ ውድ የዩቱብ ቤተሰቦች እንግዲህ ለዛሬ አስኩት ይሄን ይመስላል። እንግዲህ ስለተከታተላችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ